ያ ማለት ምን ምን ይሰማችኋል? ብቸኝነት፣ መገለል፣ ሰው መጥላ ብቻችሁን ታነባላችሁ፣ የብቸኝነት ጊዜ ታሳልፋላችሁ። ብዙ ሰዎች አይረዷችሁም። ነገሮች ሁሉ እንዳሰባችሁት አይሆኑም። በዚህ እድሜያችሁ ፊልም እያያችሁ ከሆነ ንቁ! ወይ ካፕ ካላችሁበት፣ ከተቀመጣችሁበት፣ ከተኛችሁበት ተነሱ። ሰላም ቤተሰቦች እንዴት አላችሁ? ዛሬ ደግሞ በሀያዎቹ እድሜ ከሆናችሁ ከሀያ እስከ ሰላሳ በተለይ ደግሞ ከ20 እስከ 26 ዓመት ለሆናችሁ ሴትም ወንድም ሆናችሁ በቤተሰብ ጫና፣ በጭንቀት፣ በብቸኝነት የምታሳልፉ ካላችሁ ኬዙ እንዴት እንደሚመጣና፣ እንዴት መፍታት እንዳለባችሁ፣ እንዴት ወደ ራሳችሁ ሕይወት መመለስ እንዳለባችሁ ተሞክሮዬንና የሌሎች ሰዎችንም ተሞክሮ አያይሽ እነግራችኋለሁ። ቪዲዮውን እስከ መጨረሻው እዩት። ላይክ በማድረግ ግን ጀምሩት መጀመሪያ ሀያዎቹ አካባቢ እንዳላችሁ ወይም እንደገባችሁ እስከዛ ድረስ ህይወት አይታወቃችሁም። በቤተሰብ በእናት አባት በተለያየ ሰው ድጋፍ እዛ ትደርሱና ብዙም ያን ያክል ጭንቀት የላችሁ። በእርግጥ አፍቅራችሁ ትጎዳላችሁ። በዛ ጊዜ የተለያዩ አክቲቪቲዎች አለ የሚገጥማችሁ፣ የቤተሰብ ችግር አለ ምናምን። ግን ያንን ሪሊ ከእናንተ ጋር አያይዛችሁታል። ኖ የመሰላችሁ ነገር የሳላችሁት ነገር እንጂ ትክክለኛው ህይወታችሁ፣ ትክክለኛው የራሳችሁ ጭንቀት የሚገጥማችሁ የት ላይ ነው? ልክ ሀያዎቹ ላይ እንደገባችሁ ጀምሮ እስከ ሀያ ስድስት ያለው የጭንቅ ጊዜ ነው። ያ ማለት ምን ምን ይሰማችኋል? ብቸኝነት፣ መገለል፣ ሰው መጥላት፣ እንደዚህ ከቤተሰብ መራቅ፣ ከቤተሰብ ጋር አለመግባባት። ቤተሰብ እንኳን የሆነ የሆነ ነገር ሲነግሯችሁ አይ ምናምን ማለት ስትጀምሩ፣ ልክ ምንጎሎብህ ነው ምንጎሎብሽ ነው፣ አንቺ ደግሞ ዝም ብለሽ አርፈሽ አትበይም ወይም ደግሞ አርፈ ተቀምጠ አትበላም ትባላላችሁ። እናንተ ሌላ ስንቅጣጤ ሌላ የህይወት ጭንቀት ውስጥ ገብታችኋል ቤተሰብ ግን ሁሌም ህፃን ትመስሏችኋላችሁ ስለዚህ ይህን ጭንቀት ማን ይረዳችሁ እራሳችሁ ትጋፋብታላችሁ ታለቅሳላችሁ ብቻችሁን ታነባላችሁ የብቸኝነት ጊዜ ታሳልፋላችሁ ብዙ ሰዎች አይረዷችሁም ነገሮች ሁሉ እንዳሰባችሁት አይሆኑም ብቻ ብዙ የጭንቀት ጊዜ ታሳልፋላችሁ ማለት ነው ይሄ ነገር በብቻችሁ በእናንተ አይደለም የምታሳልፍ በዚህ ዕድሜ ያሉ ሁሉ የሚቀምሱት ገፈት ነው ታዲያ ጭንቀት ስለ ህይወት ማሰብ በፍቅር መጎዳት አፍቅሮ ማጣት ስለ ትዳር ማሰብ ብዙ ነገሮችን ማሰላሰል አለ። ቤተሰብ ደግሞ ሀያዎቹን እስከምትጀምሩ ድረስ ከማንም ሴት ጋር እንዳታወሩ እንዳትገናኙ፣ ከሌላ ወንድ ጋር እንዳታወሩ ምናምን የሆነ ገደብ ይጥሉባቸዋል። ብቻ በባህልም ይሁን በልምድም ይሁን ብቻ እንዳታወሩ አይጠቅማችሁም እየተባላችሁ አድጋችሁ፣ በዛ ጊዜ ደግሞ የፍቅር ጊዜ ይኖራችኋል። ልትጎዱ ትችላላችሁ፣ ልትከዱ ትችላላችሁ፣ ነገሮች ሊበለሻሹ ይችላሉ። ሌላውም ቁጭ ብላችሁ ተከርሙና ከዛ ተው አታፍቅሩ ወደ ርሊሽን አትግቡ ሲሏችሁ፣ የከረሙት ቤተሰቦቻችሁ ትንሽ እድሜያችሁ ሄድ ካለ በኋላ በተለይ ሴቶች ከሆናችሁ 22፣ 23 ምናምን እንደሆና እንዲ አታገቢም ለምን ደግሞ አታገቢ፣ በጓደኛ በቤተሰብም በተለያየ ሰው እንደዚህ አይነት ጫና ይገጥማቸዋል። ነገር ግን እናንተን የሚረዳችሁ ማንም ሰው የለም። ምናልባት ትምህርት ኮሌጅ ሃይስኩል ወይም ፕሪፓራቶሪ ከጨረሱ ዩኒቨርሲቲ ከጨረሳችሁ በኋላ ነገሮች በቃ ማለት እናንተ እንደፈለጋችሁት አይሆኑም። ብቻ ይሁን ይለጠጥባችኋል። ህይወት ሌላ ገጿን ታሳያችኋለች። ጭንቀት ብቻ ነው፣ ሐዘን፣ ማታ ማታ ብቻችሁ እናችሁ ማንባት፣ የሆነ ግራ መጋባት፣ ራሳችሁን እንኳን አለማግኘት ነገር ይፈጠርባችኋል። እርግጠኛን ይሄ ነገር በአንድ ሰው በሁለት ሰው ወይም በሶስት ሰው አይደለም፣ በጣም በብዙ ሰው ይፈጠራል። ቤተሰብ ሁሌም እንደ ሕፃን ነው የሚያችሁ ልክ እንደምትጎዱ የራሳችሁን ነገር መጀመር እንደሌለባችሁ ገና ልጅ ናችሁ፣ አርፈ ተቀመጥ፣ አርፈች ተቀመጥ እየተባላችሁ ትኖራላችሁ። ሰው ራሱ ማየት ያስጠላችኋል። ነገሮች ውስብስብ ቢሉባችኋል። እና ይሄ ነገር ሲታይ ታዲያ ምን ማድረግ አለብን ነው? ሶ እናንተ መጀመሪያ ይሄን ምልክት ማየት ጀምሮ አትደንግጡ። ኖርማሊ መወሰን አለባችሁ። አንድ ነገር ትወስናላችሁ። ያ ማለት ከቤተሰብ መውጣት አለብኝ፣ የኔን ህይወት መጀመር አለብኝ፣ ቤተሰብ እስካሁን አድርሶኛል፣ ከዚህ በኋላ ግን የራሴን ህይወት መኖር አለብኝ ብላችሁ መወሰን መቻል አለባችሁ። ሜቢ በዛን ሰዓት ኢኮኖሚካሊ ደካማ ልትሆኑ ትችላላችሁ። ብቻችሁን ለመኖር ትፈሩ ይሆናል። ከቤተሰብ ጋር ነው እስካሁን የኖራችሁት። ነገር ግን ምንም ቢሆን በተለይ ከኮሌጅ ወይም ከዩኒቨርሲቲ ከጨረሳችሁ በኋላ ቤት መቀመጥ ሌላ የህይወት ማደንዘዣ መጠቀም ነው። ስለዚህ ምንድነው ማድረግ ያለባችሁ? ወስናችሁ ከቤት መውጣት ነው። ሜቢ የክፍለ ሀገር ልጅ ከሆናችሁ ወደ አዲስ አበባ እና ወደ ሌሎች ከፍ ወዳሉ ከተሞች የማታውቁት ሰው ሌላ አዲስ ሶሳይት የምትለምዱበት አዲስ ማንነት የምትገነቡበት አካባቢ መሄድ የአዲስ አበባ ልጅ ከሆናችሁ ደግሞ ሌላ ሰፈር ተከራይቶ መኖር ከቤተሰብ ራቅ ማለት ራሳችሁን ማየት ቢውልድ ማድረግ ነው። ሌላኛው ደግሞ ራሳችሁ መጀመሪያ አምናችሁ ተቀበሉት። በዚህ እድሜ ስትደርሱ ህፃንነታችሁ ላይ የተተቻችሁት ከዚህ በፊት በቅ ብሌም የተደረጋችሁት አንቺ አታምሪም፣ ቆንጆ አይደለሽም፣ ማንም አያገባሽም፣ አንተ ደግሞ ቆንጆ አይደለም፣ ድሃነ እንደዚህ እየተባላችሁ ያደጋችሁ ለራሳችሁ መጀመሪያ ተቀበሉት። የድሃ ልጅ ከሆና አዎ የድሃ ልጅ ናችሁ። ወይም ደግሞ ቆንጆ ካልሆናችሁ ቆንጆ አትሆኑም ለማን ለማን ነው ለራሳችሁ? ቆንጆ ከሆናችሁ በቂ ነው። የሆናችሁትን መጀመሪያ ሁኔታውን ተቀበሉት፣ አምናችሁ ተቀበሉት። አምናችሁ እስካልተቀበላችሁ ድረስ ሁሌም በስጋት ነው የምትሆኑት የምትኖሩት በህፃንነታችሁ በልጅነታችሁ ያጋጠማችሁ ትራውማ ወይም የልጅነት ጠባሳ አብሯችሁ ይቀጥላል ማለት ነው። ያ ግን መሆን የለበትም። መጀመሪያ ተቀበሉት። ከዛ በኋላ ግን ራሳችሁን ለራሳችሁ ደጋግማችሁ ንገሩት። እኔ ለእኔ በቂ ነኝ። የተፈጠርኩበት ፐርፐዝ አለ። እኔን ደግሞ ፈጣሪ ሲፈጥረኝ ትክክለኛ አድርጎ ነው የፈጠረኝ። እኔ ማንም ሊተቸኝ አይገባም። በቂ ሰው ነው የብላችሁ ለራሳችሁ በደንብ ንገሩ። ሌላው በዚህ እድሜያችሁ ፊልም እያያችሁ ከሆነ ንቁ፣ ወይክ አፕ ካላችሁበት፣ ከተቀመጣችሁበት፣ ከተኛችሁበት ተነሱ። በቃ ተኝታችሁ ፊልም ስታዩ የሲዝም ፊልም እንደዚህ አይቼ እንደዚህ አድርግ። ይሄ እድሜያችሁ የእናንተ ጊዜ አይደለም። እስካሁን አይታችኋል፣ እስካሁን ኖራችኋል። አሁን ግን ሪሊ የእናንተን ህይወት የምትጋፈጡበት ትክክለኛ ጊዜ ላይ ናቸው። ከፊልም ወደ ትክክለኛ የህይወት ፊልም መግባት አለባችሁ ማለት ከፊልም ወደ ተግባር ፊልም የእናንተን ህይወት ሊሰራ አይችልም። እናንተ የምናብ ህይወት ትኖራላችሁ። እናንተ የፍቅር ፊልም እያያችሁ ፍቅር ፍቅር ትጫወታላችሁ። ግን ሪሊ የእናንተን ትዳር፣ የእናንተን ፍቅር የሚያመሰቃቅል ሰው ወይም ደግሞ የሚያስተካክል ሰው በእናንተ ህይወት እየመጣ ነው። ሶ ትክክለኛውን ህይወት ስትጋፈጡ ሪሊ ወደ ህይወታችሁ፣ ወደ መረጋጋት ትመጣላችሁ ማለት ነው። ሌላኛው ደግሞ ቻሌንጅን አትፍ ቻሌንጅ በየትኛውም እድሜ ይገጥማቸዋል። በተለይ በዚህ እድሜ፣ ያ ማለት ከሆነ ስቴጅ ወደሆነ ስቴጅ እየተሸጋገራችሁ ነው። ከቤተሰብ ቁጥጥር፣ ከቤተሰብ ከጭንቀት፣ ከጓደኛ ጫና ወደ ራሳችሁ እስከገባችሁ ድረስ የሆነ ሲዝን፣ አንድ ሲዝን እየመጣችሁ ነው። ወደ ራሳችሁ ማለት ጭንቀት አለ፣ የተለያየ ቻሌንጅ አለ። ሶ ቻሌንጆች መጋፈጥ ምንም ነገር ቢሆን ህይወት እየጀመራችሁ እንጂ ህይወት እየጨረሳችሁ አይደለም። ብትከስሩ ትመለሳላችሁ። ድሃ ብትሆኑ ወደ ሀብት ነው የምትሄዱት። እስካሁን ድረስ የተሻለ ማንነት ባይኖራችሁ አሁን የተሻለ ማንነት ይኖራችኋል። ሌላኛው ደግሞ መጽሐፎችን፣ የሥነ ልቦና መጽሐፎችን፣ የቢዝነስ ነክ የሆኑ መጽሐፎችን ማንበብ። ያ ማለት ካላችሁበት ሶሳይቲ ወደ ሌላኛው ወደ ተሻለ ሶሳይቲ እየቀረባችሁ ነው የምትመጡት ማለት ነው። ሌላው ደግሞ ግርግር ያለበት ህይወት ላይ ውጡ። በቃ ነፃ ሁኑ፣ መንፈሳዊ ሁኑ። መንፈሳዊ ስትሆኑ በየሃይማኖታችሁ ሰው ያልበዛበት ብቻችሁን ራሳችሁን የምታዳምጡበት በጽም ሆነ ራሳችሁን የምትመለከቱበት ቦታ መሄድ አለበት። ከዚህ ከማህበረሰብ ከግርግር እስካሁን ከኖራችሁበት ከተለመደው ከሚያስጨንቃችሁ ሁኔታ መውጣት መቻል አለባችሁ። ማለት ኮርታ እንደዚህ ከሌማ ኮርቶ ልትባሉ ትችላላችሁ። ግን ይህን ህይወት ማንም መጥቶ ሌላችሁ አይችል። በመጨረሻም ለቤተሰብ መጨነቃችሁን አቁሙ። ቤተሰብ እናንተ ስራ ይዛችሁ እንድትረዷቸው ምናምን ሊፈልጉ ይችላሉ። በእርግጥ የቤተሰብ ፕራዮሪቲ ተመርቃችሁ እናንተ የሆነ ስራ ይዛችሁ ወይም ደግሞ ንግድ ላይ ተሰማርታችሁ ጥሩ ሁኔታ ላይ እንድትሆኑ እንጂ እንድታግዟቸው አይደለም። ነገር ግን እናንተ አእምሯችሁ አለ ይጠይቃችኋል። እስካሁን አሳድጓቸዋል፣ አኑሯቸዋል። ስለዚህ እናንተ መርዳት አለባቸው የሚል ጥያቄ ሊመጣባቸው ይችላል። ነገር ግን እንደዛ ብላችሁ ከተጨነቃችሁ ራሳችሁንም አትሆኑም። መጀመሪያ ራሳችሁን ለመሆን ሞክሩ። የቤተሰብ ወቀሳ፣ የቤተሰብ ችግር፣ የቤተሰብ የተለያየ ምክንያት መደርደር እናንተን ጥሏችሁ ነው የሚቀር። ራሳችሁን ስትሆኑ ለቤተሰብ ትደርሳላችሁ። ራሳችሁን ካልሆናችሁ ቤተሰብ ምን ይለኛል፣ ከሌም ባገባ፣ ከሌም ባፈቅር፣ እንደዚህ አይነት ስራ ብጀምር ብከስር እያላችሁ ካሰባችሁ በታሪክ ሰው አትሆኑም። ስለዚህ ከቤተሰብም ከጓደኛም ከማህበረሰብ ከምንም ነፃ መሆን አለበት። ለዛ ደግሞ ያላችሁበት አካባቢ ያደጋችሁበት አካባቢ አመች ካልሆነና ባህል የተለያየ ካልቸራል ነገር አንቆ ከያዛችሁ ከዛ ሶሳይቲ ብትወጡ መልካም ነው። የተሻለ ራሳችሁን የምታገኙበት ሁኔታ ሊፈጠርላችሁ ይችላል ማለት ነው። በዚህ እድሜ ተጨነቅን፣ በዚህ እድሜ ቻሌንጅ ገጠመን፣ በዚህ እድሜ ችግር ውስጥ ሆን እያላችሁ ራሳችሁን አትግደሉ፣ ራሳችሁን አታስጨንቁ ገና ፈጣሪ ከፈቀደ ብዙ እድሜ የምትኖሩት ከዓመት የምትኖሩት ህይወት አለ። ሀ ዓመታት ማለት የኖራቸሁት በጣም ትንሽ ነው እያሰባቸው የኖራችሁት አስ ዓመት አይሞላም። ያ ማለት በቤተሰብ ታዝራችሁን የመጣችሁት ስለ ህይወት አልተጨነቃችሁ፣ ትምህርት ቤት ትውላላችሁ፣ ትጫወታላችሁ፣ ትበላላችሁ፣ ትጠጣላችሁ፣ የሁላችንም ህይወት ስለሆነ ማለት ነው። እኔ ከጭንቀት የወጣውበት ራሴን መሆን ስጀምር፣ ሌሎችን ደግሞ ኖ ማለት ስጀምር፣ ይሄ ከመንጋ ህይወት ብዙ ሆኖ ከመወሰን ህይወት ስወጣ ራሴን እንግዲህ ያገኘሁት እና እናንተም የተሻሉ መጽሐፍትን በማንበብ ከተሻሉ ሰዎች ጋር በመዋል የምትፈልጉትን ነገር ጎግል በማድረግ ፍላጎታችሁን ወይም ህልማችሁን በመጋፈጥ ወደፊት በመሄድ የተሻለ ህይወት ይኖራችኋል ብዬ አስባለሁ። እስከዚህ ድረስ ቪዲዮን ካያችሁት ጠቅሟችኋል ማለት ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ ያስቀምጡልን። በሪሌሽን ጉዳይ ደግሞ እኔን ማማከር ከፈለጋችሁ ዲስክሪፕሽን ቦክስ ላይ ስልክ አለላችሁ እኔን ማግኘት ትችላላችሁ።